በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይልን ሆን አባታችን ካባርያም ቀሲስ ተስፋሩ ታላቁ ደብረ ደብረ ሰላም መድኃኒዓለም ቤተ ክርስቲያን አስተዳዳሪ ክቡር አባታችን መላከ ምሕረት ቀሲስ ዜናዊ፣ የዚች ታላቅ ቤተ ክርስቲያን አስተዳዳሪ ክቡር አባታችን መላከ ታቦር ቀሲስ አስማረ፣ የዚ ቤተ ክርስቲያን አገልጋይ ክቡራን ዲያቆናት፣ የተወደዳችሁ መዘምራን የሰበካ ጉባኤ አባላት ህዝበ ክርስቲያን፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብር ምስጋና ይገባው። እግዚአብሔር የራሱ ጊዜ የራሱ ስራ አለውና በፈቃዱ በራሱ ጊዜ ስላገናኘን ክብር ምስጋና ለሱ ይሁን። በጣም ደስ በሚለው ሁኔታ በደስታ በእድገት በታላቅ ስራ ላይ ሆናችሁ ዳግመኛ ከፊታችሁ በመቆሜ አምላኬን እያመሰገንሁ፣ በእውነት እናንተም ለሰራችሁት ስራ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። በዚህ ቤተ ክርስቲያን እኔ በሄድኩበት ቦታ ሁሉ ምሳሌዎቼ ናቸው። የሕዝበ ክርስቲያን በጥንካሬ በዓላማ፣ በመንፈስ አንድነትና በህብረት ለቤተ ክርስቲያን መስዋዕትነት የከፈሉ በተቋቋሙ በስድስት ወራቸው ቤተ ክርስቲያን የገዙ እንደገና ደግሞ ቤተ ክርስቲያኑ በዚህ ሀገር የባንክ ስርዓት ለመበደር አቅም ስላልነበረው የተወደዱ ወንድማችን አቶ ተስፋሁን እና ወይዘሮ ምስራች ኃላፊነት ወስደው በቃል ኪዳን ሰነድ ፈርመው ይህ ቤተ ክርስቲያን እንዲገዛ ዋስ ሆነው ከባንክ ተበደረው ቤተ ክርስቲያኑ አቅም ባገኘ ጊዜ ደግሞ እንመልሰዋለን። በስሙ እናደርገዋለን። በስማችን ነው ብለን ገንዘብ አንበደርበትም። በስማችን ነው ብለን የራሳችንን ስራ አንሰራበትም። አቅሙ በቻለ ጊዜ ለቤተ ክርስቲያኑ ስሙን እንመልሳለን ብለው መስዋዕትነት ከፍለው የተወሰነ ጊዜ በኋላ በቤተ ክርስቲያኑ ስም ሆኖ እነሱም በቃላቸው መሰረት አስረክበው ለዚህ በቅተዋል። በእውነት ለነሱ ምስጋና በጣም እጅግ ከፍ ያለ ነው። እግዚአብሔር በጻድቃን ጉባኤ ያመስግናቸው። እንዲሁም ደግሞ አሁን ያለው ሰበካ ጉባኤ ከአባቶች ከካህናት፣ ከቤተክርስቲያን አስተዳዳሪውና እንዲሁም ከመላእክት አወር ጋር በመሆን ተባብራችሁ ደግሞ የሚያኮራ ታላቅ ቤተክርስቲያን ለመስራት ብዙ ህዝብ የሚያስተናግድ ቦታ ስለገዛችሁ እኛ እናመሰግናችሁም፣ ልናመሰግናችሁም አይጠቅምም። የእኛ ምስጋና አሁንም እግዚአብሔር በጻድቃን ጉባኤ ያመስግናችሁ። እግዚአብሔር እንኳን ለዚያ በቃችሁ። መላው ቤተ ክርስቲያን ሁላችሁ እኔ የማይጠፋ ትዝታ ነው ያለኝ። ትንሹ አስተዋጽኦ ሶስት ሺህ ብር ነው። በዚህ ቦታ የቤተክርስቲያን ሲገዛ ትንሹ አስተዋጽኦ ከሦስት ሺህ እስከ አስር ሺህ ድረስ ሁሉም ተጋድሎ ነው። ይህ የበቃው አሁን ደግሞ ታላቅ የበረከት ስራ ጀምራችኋል። ይህንን ለማየት ያበቃና አምላክ ክብር ምስጋና ይግባው። የረሳሁት ነገር ካለ እንግዲህ እሱ ያው በጽሁፍ ስላለ ያዝኩ ነው። ሁላችሁንም እግዚአብሔር በቸርነቱ ድካማችሁን ይቀበልላችሁ። በዚህ ቦታ የማድረሳቸው ታላቁ አባት ብፁዕ አቡነ መቃርዮስ አባታችን፣ አንተ መልአክ አንቺ ናት ቅድስት ኪዳነ ምሕረት ይህንን ካህን ይህንን ህዝብ አደራ ሰጥቼሻለሁ ብለው ሄዱ። በረከታቸው ይድረሰን። ባሉበት ሰላምና ጤና እንዲያበዛላቸው እግዚአብሔርን እንለምናለን። ጉራቻቸው ይድረሳ። እሺ፣ እግዚአብሔር ከሁላችን ጋር ይሁን። የዛሬው ዕለት በዓለ መንፈስ ቅዱስ ጰራቅሊጦስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን በፈሰሰ ደሙ፣ በተቆረሰ ስጋው፣ በዕፀ መስቀል ላይ በተቀበለው መከራ አድኖ በአርባኛው ቀን ወደ ሰማይ አረገ። ወላጆች እንደሌላቸው ልጆች አልተዋቸውም። ዳግመኛ ወደ እናንተ እመጣለሁ፣ እስከዚያም ድረስ ደግሞ አጽናኙን መንፈስ ቅዱስን ጰራቅሊጦስን እልክላችኋለሁ እርሱም ስለ ኃጢአትም ስለ ጽድቅም ዓለምን ይወቅሳል፣ ወደ እውነት ሁሉ ይመራችኋል ብሎ በሰጠው ተስፋ በሰጠው ቃል ኪዳን መሰረት እናንተም ከላይ ኃይል እስክትለብሱ ድረስ ይህን ዓለም የምታሸንፉበት ኃይል፣ የሥጋን ፈቃድ የምታሸንፉበት ኃይል፣ የዓለምን ፈተና የሰይጣንን ወጥመድ የምታሸንፉበትን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው አረገ። ባረገ በአምሳኛው በተነሳ በአምሳኛው ባረገ በአስረኛው ቀን በዛሬው በእኛ አቆጣጠር የዚህ ዓመት በዓል ዛሬ ነው። ጰራቅሊጦስን እሁድ ጠዋት በሦስት ሰዓት ሁሉም በአንድ ልብ ሆነው ሲጸልዩ እመቤታችንን በመካከላቸው አድርገው እግዚአብሔርን ደጅ ሲጠኑ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእነሱም ላይ ተቀመጡባቸው። ሁሉም እግዚአብሔር እንደገለጠላቸው በሌላ ልሳኖች ይናገሩ ጀመር። በዚያም ቦታ ለበዓል የተሰበሰቡ ከዓለም ዙሪያ የተሰበሰቡ ብዙ ሕዝብ ነበሩ። የጳርቴና የሜድ ኢላምጤም የቀሪናም ሰዎች በሊቢያም የምንኖር የግሪክና የአረብ ሰዎች እንዲሁም ህዝቡና ሕዛብ በአጠቃላይ የእግዚአብሔርን ሥራ በልሳኖቻችን ሲናገሩ እንሰማቸዋለን ብለው እስኪገረሙ ድረስ ሰባ ሁለት ቋንቋ መንፈስ ቅዱስ ገለጠላቸው። ለአባቶቻችን ለሐዋርያት መንፈስ ቅዱስ የእውቀት መንፈስ ነው። መንፈስ ቅዱስ ሰውን በአይምሮ ያሳድጋል። በእውቀት ያሳድጋል። እግዚአብሔር መንፈስ ቅዱስ በእውቀት ያሳድጋል። ያሳድገን እርሱን በማወቅ ሰማያዊ ክብሩን በማወቅ መለኮታዊ ፍቅሩን በመረዳት እግዚአብሔርን በማወቅ የእርሱ የሆነውን መለኮታዊ ጸጋና መለኮታዊ ጥበብ ለእኛ እንዲገልጥልንና እንዲያሳውቀን ለአባቶቻችን ለሐዋርያት እንደገለጠላቸው ለእኛም እንዲገልጥልን ቅዱስ ፈቃዱ ይሆንልን። መንፈስ ቅዱስ ለአባቶቻችን ለሐዋርያት ሰባ ሁለት ቋንቋ ገለጠላቸው ፍሩሃን የነበሩ ጽዋዓን ሆኑ ፈሪዎች ነበሩ ደንጋጣዎች ነበሩ ኢየሱስ ክርስቶስን የሰቀሉ እኛንም ይሰቅሉናል እሱን የገረፉ እኛንም ንገፍሮ ይገርፉናል ብለው ቤት ዘግተው የሚጠመጡ ነበሩ በዘመነትን ሳየው ሶስት ጊዜ በጉባኤ በተለያየ ጊዜ ደግሞ በየቀኑ ለእያንዳንዳቸው እየተገለጠ እያጽናናቸው ቆይቶ በመጨረሻ ፍርሃታቸውን ሁሉ የሚያስወግድላቸውን መንፈስ እግዚአብሔር ላከላቸው። ክብር ምስጋና ለእግዚአብሔር ይሁን። የሚያስፈራንን የዚህ ዓለም ኃይል እና የሰይጣንን ተንኮል ሁሉ እነሆ በኃይልና በስልጣን እንድናሸንፈው የምንችልበትን መንፈስ ቅዱስ እግዚአብሔር ለሁላችን ያድለ። ፍሩሃን የነበሩ ጥዋ ነሆኑ ጽኑዋ ነሆኑ መንፈስ ቅዱስ ያድርባቸው። በአእምሮ ጎለመሱ፣ ክብር ታደሱ! የታደሱ አንድ ምጫ ቋንቋ ያውቆ የነበር ሰባ ሁለት ቋንቋ ተገለጠላቸው። ከዚህ በኋላ መንፈስ ቅዱስ ከነርሱ ጋር ሆኖ አስራ ሁለት ሰዎች ዓለምን ለወጡት። ራሳቸውን ሕይወታቸውን ሳይሳስቱለት እንደ ጨው እየሟሙ እንደ መብራት እየበሩ እየቀለጡ እንደ ሻማ ቤተ ክርስቲያንን ከዚህ አደረሱ። ቅዱስ ጳውሎስ በጣም የሚገርም ቃል ተናግሯል በገላትያ ምዕራፍ ሁለት ላይ እናንተ ለእውነት የማትታዘዙ የገላትያ ሰዎች ሆይ፣ ለእውነት እንዳትታዘዙ አዚህ ያደረገባቸው ማን ነው? እነሆ ክርስቶስ ዳግመኛ በእናንተ እስኪሳል ድረስ ምጥ ይዞኛል፣ ይላል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለምዕመናን ያምጡ ነበር። ይህን ምጥ ምን እንደሆነ እናቶች ናቸው የሚያውቁት። አባቶችም ያው በአካባቢው ሆነ ይገባናል። ምጥ ምን ያህል ከባድ እንደሆነ ሰው ከሰው የሚወጣው በምጥ ነው። ሐዋርያት አማቱ እኛ እንለወጥ ዘንድ ክርስቶስን እናውቅ ዘንድ በጽድቅ ብርሃን እንኖር ዘንድ በአስርቱ ቃላት በስድስቱ ቃላት ወንጌል በስርዓተ ቤተ ክርስቲያን መሄድ እንችል ዘንድ እንደ ፈቃዱ መመላለስ፣ እንደ መንፈስ ቅዱስ ሐሳብ መኖር እንችል ዘንድ ሐዋርያት አማጡ መከራ ተቀበሉ። በዚህ ሁሉ ግን መንፈስ ቅዱስ በእነሱ ላይ ስላደረ ጸኑ፣ አጽናናቸው። ሲገርፏቸው የሚታያቸው የክርስቶስ ግርፋት፣ መከራ ሲያጸኑባቸው ትዝ የሚላቸው የክርስቶስ መከራ ነበረ። በእነሱ የሚደርሰውን ነገር ከምንም አልቆጠሩትም። በዚህ ሁኔታ መንፈስ ቅዱስ አጽናናቸው፣ አጸናቸው። በቤተ ክርስቲያናችን ቅዳሴ ሲጀምር ብሩክ እግዚአብሔር አብ አኃዜ ኵሎ ዓለም አምላክነ፣ ዓለምን የያዘ እግዚአብሔር አብ ብሩክ ነው። ወቡሩክ ወልድ ዋሕድ እግዚነ ኢየሱስ ክርስቶስ መድኃኒነ፣ መድኃኒታችን ኢየሱስ ክርስቶስ ጌታችንም ቡሩክ ነው። ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለሁልነት የሚያጽናን የሚያነጻን የሚያጽናናን ፐራቅሊጦስ መንፈስ ቅዱስም ጉሩክ ነው እንላለን። ቤተክርስቲያን በዚህ መስዋዕቱን ታከብራለች። ምን ተባለ? መንፈስ ቅዱስ ፐራቅሊጦስ ተባለ። አጽናን የሚያጽናና እሱ ነው። ወገኖቼ መንፈስ ቅዱስን አይለይብን ጊዜ ያ የሚያጽናናን በሚያሳዝነው ዓለም እነባችንን የሚያብስ ሐዘናችንን የሚያቀል! በመከራ ውስጥ ያለውን ሕዝባችንን ሁሉ ጽናት ሰጥቶ የሚያቆመው ይሄ መንፈስ ቅዱስ ነው። አጽናኝ ይባል፣ ራቅሊቶስ፣ አጽናኝ መጽንኢ፣ የሚያጸና የሚያበረታ፣ በገድ የሚያስጨንቅ የሚያስጨክን፣ ሰማይታትን በደምብ፣ ጻድቃንን በገዳም፣ ሐዋርያትን በአጽናፈ ዓለም ያጸና በምግባር በሃይማኖት ምእመናንን የሚያጸና የሚባርቅ መንፈስ ቅዱስ ነው። ልጆቻችንን በጥበብ በእውቀት በሃይማኖት የሚያሳድግ አእምሯቸውን የሚጠብቅ የሰው ልጆች እንዳያምዱ በተስተካከለ አእምሮ እንዲኖሩ የተስተካከለ ሀሳብ እንዲያስቡ በፍቅርና በሰላም እንዲኖሩ የሚያደርግ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ለቤተ ክርስቲያን ልዩ ኃይሏን ልዩ ጸጋዋ ነው። ልዩ ጸጋዋ ነው መንፈስ ቅዱስ መንፈስ ቅዱስን እግዚአብሔር አይለይበት መንፈስ ቅዱስ ከሰው አይሸሹ ከሰው አይሸሹ ሰው ቢያስመርረው እንኳን አታስመርሩት ይላል ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ አራት ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኖት ይላል መራርነትና ንዴት፣ ቁጣ፣ መሳደብም ከክፋት ሁሉ ጋራ ከእናንተ ይወገድ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። እኛ ክፉ ስንናገር ማን ያዝናል? መንፈስ ቅዱስ ያዝናል። በውስጣችን ያለው በውስጣችን ሆኖ እኛ መጥፎ ነገር ስንሰራ መንፈስ ቅዱስ ያዝናል። ስለዚህ መንፈስ ቅዱስ የሚያጸና መንፈስ ስለሆነ በፍቅር በሰላም በሃይማኖት ያጽናል። መንፈስ ቅዱስ የሚያነጻ ነው። ንስሐ ሲገቡ ሰዎች ሲጸጸቱ ሲመለሱ እንባቸውን ሲያፈሱ ኀጢአታቸውን ሲናዘዙ የሚያነጻቸው ማነው? መንፈስ ቅዱስ ነው። ካህሉ እግዚአብሔር ይፍታ ሲላቸው ከኀጢአት ማሰሪያ ይፈታቸዋል። በቅዱስ ቁርባን ያከብራቸዋል። ሕይወታቸውን ይለውጣል። የምእመናንን ሕይወት ያስተካክላል። የካህናትን አገልግሎት ያቀናል። አገልግሎታችን የጽድቅ አገልግሎት እንዲሆን ሰይጣን በመካከል እንዳይገባ መንፈስ ቅዱስ ጠባቂ ነው። ለቤተ ክርስቲያን መንፈስ ቅዱስ ሁላችን ይጠብቃል። መንፈስ ቅዱስ መስተፍሥሔ ነው፣ የሚያስደስት መንፈስ ነው። ከሐዘን ከመከራ በላይ ይኖራል። ክርስቲያን በክርስቶስ ደስ ይለዋል። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገድል ገርነታችሁ ለሰው ሁሉ ይታወቅ። በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። ከአእምሮ ሁሉ በላይ የሚያልፈው የእግዚአብሔር ሰላም ሀሳባችሁንና ልባችሁን ይጠብቅላችኋል ይላል። እግዚአብሔር ሀሳባችንና ልባችን ይጠብቅልን። ሁል ጊዜ ደስተኞች ያድርገን። ደስተኞች ነበሩ ሐዋርያት፣ ሲገርፏቸው ደስተኞች፣ ሲያስሯቸው ደስተኞች። ቅዱስ ጳውሎስና ቅዱስ ሲላስ በእስር ቤት ውስጥ ታስረው ከግድ ጋር ጠርቀው አስረዋቸው ራቆታቸውን ሆነው ተገርፈው ደማቸው እየፈሰሰ ሌሊት በመዝሙር እግዚአብሔርን አመሰገኑ ይላል። ሰው መከራ ሲደርስበት መዝሙር ያገጋለን እንባ ልቅሶ ምሬት ማንጎራጎር ነው እንጂ የሚመጣው ሰው በእስር ቤት ሆኖ ተገርፎ ተራቁቶ እንዲዘምር የሚያደርግ ነው መንፈስ ቅዱስ መንፈስ ቅዱስ እንዲዘምሩ አደረጋቸው ሲዘምሩ የእስር ቤቱ መሰረት ተናወጠ የታሰሩበት ሰንሰለት ከእጃቸው ተፈታ ምስጋናችን እስራትን የሚፈታ ቅዳሴያችን በሽታን የሚፈውስ እስራትን የሚፈታ የሰይጣንን ወጥ መተኛ የሚያደርግ ያድርግልን። መንፈስ ቅዱስ የደስታ መንፈስ ነው። መንፈስ ቅዱስ የእውነት መንፈስ ነው። መንፈስ ቅዱስ የእውነት መንፈስ ነው። የእውነት መንፈስ በውስጡ ስላለ ቢዋሽ እንኳን ይወቅሰዋል። ከውስጥ ሆኖ ሰላም አይሰማውም የሰው ሕሊና። ምክንያቱም ሰው የተሰራው ለእውነት ነው። መንፈስ ቅዱስ የተሰጠው በእውነት እንዲኖር ነው። መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል። እውነተኞች እንድንሆን ነው የሚፈልገው። እግዚአብሔር ኢየሱስ ክርስቶስ አምላካችን መንፈስ ቅዱስን የላከልን ውሸትን እንድናሸንፍበት እውነተኞች ሆነን እንድንኖር በአምልኮታችን እውነተኞች፣ በማኅበራዊ ሕይወታችን እውነተኞች ሆነን እንድንኖር ለልጆቻችን እውነትን የምናስተማር የምናስተምር እውነትን የምናወርስ፣ ሐሰትን የምንጠላ ውሸትን የምንጸየፍ እንድንሆን ነው መንፈስ ቅዱስ የሚፈልገው። እውነተኞች ከሆን መንፈስ ቅዱስ ደስ ይለዋል፣ ይመራናል፣ በቀንና በሌሊት ከእኛ ጋር ይሆናል። የእውነት መንፈስ መንፈስ ቅዱስ ከሁላችን ጋር ይሆን። መንፈስ ቅዱስ በነፋስ አምሳል ለቅዱሳን ሐዋርያት ወረደላቸው። ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው፣ አይመረመርም። ነፋስ ኃያል ነው፣ መንፈስ ቅዱስም የኃይል ስራ በሰው ሕይወት ውስጥ ይሰራል። ደካማውን ያበረታል፣ ኃያላን ያደርጋቸዋል ደካሞችን። እነሆ በኀይሉ ቤተ ክርስቲያንን ይጠብቃል። መንፈስ ቅዱስ በነፋስ ይመሰላል። ነፋስ ፍሬን ከገለባ ይለያል፣ መንፈስ ቅዱስም ደግሞ ኀጢአትን ከሰው ልጆች ያርቃል። እንደ ገለባ ከእኛ በሕይወታችን የተከመረውን ገለባ ኀጢአት ያስወግድልን። ነፋስ በስራው ይታወቃል። መንፈስ ቅዱስ ያደረበትም ሰው በሚሠራው ሥራ ይታወቃል። እንደ ፈቃዶ ሲኖር፣ እንደ ቃሉ ሲመላለስ፣ ከሰው ሁሉ ጋር ሰላምን ሲሻ፣ ሰላምን ሲከተብ፣ መንፈስ ቅዱስ እንዳለበት እንዳደረበት በዚህ ይታወቃል። መንፈስ ቅዱስ በሳት ምሳል ወረደላቸውን ሐዋርያት የቀዘቀዘውን ያሞቃል። ሳት ክርስቲያኖች መንፈሳዊ ሕይወታቸው ሲቀዘቅዝ መንፈስ ቅዱስ በእነሱ ላይ ሲያድርባቸው ጸሎታቸው ኃይል የሚያደርግ እንባቸው ኃጢአታቸውን የሚያጥብ የሚያዝኑት ሐዘን ለሀገር የሚተር ይሆንላቸዋል። በመንፈሳዊ ሙቀት ያሞቃቸዋል። መንፈስ ቅዱስ ያልበስ እሳት ያልበሰለውን እንደሚያበስል መንፈስ ቅዱስም በአእምሮ ያጎለምሳል፣ በእውቀት ያበስላል። ሕፃናት እንዳንሆን አስተሳሰባችን ሁልጊዜ እንደልጅ እንዳይሆን ያሳድገናል ማለት ነው። መንፈስ ቅዱስ በእውቀት ያሳድገን። እሳት ገለባን እንደሚያቃጥል መንፈስ ቅዱስም እንደዚሁ በሕይወታችን ላይ ያለውን የማይጠቅመውን ነገር ከኛ ያስወግድልናል። እግዚአብሔር አምላካችን ለአባቶቻችን ለሐዋርያት መንፈስ ቅዱስን እንደሰጠ ለእኛም ያደለን በቸርነቱ በምሕረቱ የተጀመረውን ቦታ ደግሞ የእግዚአብሔር ክብር፣ የእግዚአብሔር ተአምራት፣ የሚገለጥበት የእግዚአብሔር ስራ የሚታይበት ያድርግልን። በሰማነው ቃሉ እግዚአብሔር ይባርከህ። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። እንግዲህ አንድ መዝሙር ዘምር ነው። እንግዲህ አንድ መዝሙር የመዝሙር ሲዲ አውጥቻለሁ፣ ሜልበር ለቤተ ክርስቲያን ማሰሪያ ነው። ለቤተ ክርስቲያን ለልደታ ቤተ ክርስቲያን ማሰሪያ የሚሆን ያወጣሁት ከዚያ ውስጥ አንድ መዝሙር ዘምራለሁ ከእናንተ ጋር እንደ እግዚአብሔር ፈቃድ። ምናልባት ደግሞ ፈቃዳችሁ ከሆነ ደብዳቤ ጽፈናል። ለእናንተም እንድትተባበሩ እንዲሁ ላይ እያንዳንዳችሁ እናድላችኋለን። ሰው ከጉባኤው ከፈቀደ እግዚአብሔር ከሁላችን ጋር ይሁን። እግዚኦ ሰላመከ ሀባ ለኢትዮጵያ አበሩ እግዚኦ ሰላመከ ሀባ ለኢትዮጵያ ወጥጥ ከከኒ ለቤተ ክርስቲያን አንድ ላይ እንበል እግዚኦ ሰላመከ ሀባ